በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሐ ጥቅምት ስንክሳር ዘወርሐ ጥቅምት አንድ አንድ አምላክ በመሆን በአብ ወልድ ወመንፈስ ቅዱስ የተባረከ የጥቅምት ወር የቀኑ ሰዓት አስራ አንድ ነው። ከዚህ በኋላ ይቀንሳል። በዚህች ቀን በጥቅምት አንድ ቅድስት አንስጣስያ በሰማዕትነት አረፈች። ይህች ቅድስት መስተጋድልት ከሮም ሀገር ናት ወላጆቿ ክርስቲያኖች ናቸው። ጠቃሚ የሆነ ትምህርትን በማስተማር ክብር ባለው በመልካም ሥርዓት አሳደጓት። ባደገች ጊዜ ወላጆቿ ሊያጋቧት ፈለጉ። እርሷ ግን ይህን ሥራ አልፈለገች፤ የምንኩስናን ልብስ መልበስ ፈለገች። ከታናሽነቷም መንፈሳዊ ገድልን መረነች። ስለዚህ በስውር ሄዳ በሮሜ ካሉ ገዳማት ወደ አንዱ ገዳም ገባች። ታናሽ ስትሆን የምንኩስና ልብስ በመልበስ በጾም በጸሎት፣ በራብ በጽም፣ በመጠመጥ የዚህን ዓለም ሀሳብ ሁሉ ከልቦናዋ ቆርጣ በተው በመተው በመጋደል ስጋዋን በቀኑ ርዝመት ሁሉ የምትጾም ሆነች። በየሁለት ቀኖችም ታከፍላለች። በጌታችን ጾም ግን ያለ ሰንበታት ቀን የምትመግበው የለም። በሰንበታትም የምትመገበው ከቀትር ጸሎት በኋላ ነው። እነዚያም በምልኩስና ውራት ዋውራት በእሳት ያበስሉትን ወጥ አልቀመሰችም። በገዳሙ አቅራቢያ ሌላ የደናግል ገዳም አለ። የዚያ ደብር በዓልም በደረሰ ጊዜ እመነቷ በዓሉን ለማክበር ይችን ቅድስት አንስታሲያንና ከእህቶቿ ደናግል ጋር አስከትላ በአንድነት ተጓዙ። ሲጓዙም የንጉሥ ዳኬዎስ ወታደሮችም አየቻቸው ከእርሳቸውም ጋር የታሰሩ ክርስቲያኖች አሉ። ወታደሮቹም አስረው በቁጣ ይጎትቷቸው ነበር። ልቧ በሃይማኖቷ ፍቅር ነደደና ያን ጊዜ እንዲህ ብላ ዘለፈቻቸው። የእውነት ፈጣሪን የካዳችሁ ሁላችሁ የደነዘዘ እግዚአብሔር በመልኩና በአምሳሉ በፈጠራቸውና ስለ እነርሱም ነፍሱን ለሞት አሳልፈው በሰጠላቸው ላይ ለምን እንዲህ ትሠራላችሁ? ይህን ባለቻቸው ጊዜ ወታደሮች ተቆጡ። ይኸውም ወደ መኮንኑ አቅራቢያ እርሱም እንዲህ ብሎ ጠየቃት፣ በእውነት አንቸው የተሰቀለውን የታመልኪው ክርስቲያን ነሽን? እርሷም ስለ እኛ የተሰቀለውን ክብር ይግባውና እርሱን አመልከዋለሁ ብላ መለሰችለት። በዚያን ጊዜ ጽኑ ስቃይን አሰቃያት፣ በሥጋዋም እሳትን ጨመረ። ከዚህ በኋላ ዘግዝቆ ሰቀላት፣ ከበታቿም አጠሱባት። ከሃይማኖቷም ባልተናወፀች ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። በዚህ በታላቅ ስቃይም ውስጥ ሳለች ራሷን በሰይፍ ቆረጧት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለች። ለእግዚአብሔር ምስጋና ይሆን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኖር ለዘላለሙ አሜን። በዚች ቀን ዳግመኛ የሃርጣንና የድንግል ሶስና የአልዓዛር እኅት የማርያም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ጠቅምት አንድ ቀን የሚከበሩ አመታ የቅዱሳን በዓላት፣ ቅድስት አነስታሲያ ድንግ ጻድቅ ሰማይ፣ ቅድስት ማርያም እንተፈት፣ ቅድስት ሶስተኛ ድንግ፣ ቅድስት ዲሳርጣን ድንግ ወራይ በዓላት፣ ቅድስት ድንግን ማርያም ድንግ ለኤግዚኤትነ ቅዱሳን እያቅም ውሃና ቅዱስ በርተሎሞስ አዋሪያ፣ ቅዱስ ምልኪ ምግባር፣ ቅዱስ ራጎ ኤል ሲሄዱም ሲሄዱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉ ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ኢየሱስም መልሶ ማርያምም መልካም እድልን መርጣለች፤ ከእርሷም አይወሰድባትም አላት። ሉቃስ ወንጌል ምዕራፍ 10 ቁጥር 38 ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ ኃላፋት መልእክትን እያሳሰቡ በችግር ጊዜ የማቀርበልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክት፣ ፍጹማን ደናገል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ይህን መጽሐፍ ወረከት አዘጋጅተው ብራና ደምፆ የጻፈውና ያጻፈው ከጊዜ ወደ አማረኛ የተረጎመውን ቃለ ንባቡን በርጋታ መንፈስ እና በተመስጦ ህልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን።